ሰላም ጤና ይስጥልኝ። የኢትዮ ዘገባ ቢት ሰዎች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ ያብራችሁ ቆየ ቆዩ። አልሸባብ ቁልፍ የሆነችውን የአዳን ያባል ከተማን መቆጣጠሩን ተከትሎ የአሜሪካና ሶማሊያ ጦር በከባድ የአየር ድብደባ ምላሽ ሰጡ። የሶማሊያ ፌዴራላዊ መንግስትና የዩናይትድ ስቴትስ የአፍሪካ እዝ በጋራ ባደረጉት የተቀናጀ ወታደራዊ ዘመቻ በአልቃይዳ የተቆራኘው የአልሸባብ ታጣቂ ቡድን ከዋና ከተማዋ መቃደሾ በስተሰሜን የምትገኘውን ስልታዊ ፋይዳ ያላትን የአዳን ያባል ከተማን ለሰዓታት ከተቆጣጠረ በኋላ ከባድ የአየር ድብደባ መፈጸማቸውንና በትንሹ አስራ ሁለት ታጣቂዎችን መግደላቸውን የሶማሊያ መንግስት አስታወቀ። የአልሸባብ ተዋጊዎች በመካከለኛው ሸበሌ ክልል የምትገኘውን አዳን ያባልን ከተማ በበርካታ አቅጣጫዎች በመውረር ከባድ ውጊያ መቀስቀሱን የዓይን እማኞችና የአካባቢ ምንጮች ገልጸዋል። ከሰዓታት ውጊያ በኋላም ታጣቂ ቡድኑ ከተማዋን ሙሉ በሙሉ መቆጣጠሩን ይፋ ያደረገ ሲሆን ሁሉም የአካባቢው ነዋሪዎችም ይህንኑ ገልጸዋል። አልሸባብ ከተማዋን ለቀጣይ ወታደራዊ ዘመቻዎቹ ቁልፍ የማስፈንጠሪያ ስፍራ ለማድረግ አቅዶ እንደነበርም ተመልክቷል። ለዚህ ፈጣን ምላሽ የሰጡት የሶማሊያ ብሔራዊ ጦርና የአሜሪካ አፍሪካ እዝ ኃይሎች አልሸባብ ከተማዋን ከተቆጣጠረ ከጥቂት ሰዓታት ሰዓታት በኋላ በሚገባ የተቀናጀ የአየር ጥቃት መፈጸማቸውን የሶማሊያ የማስታወቂያ ሚኒስቴር በትዊተር ገጹ አስታውቋል። ሚኒስቴሩ እንዳለው ጥቃቱን ያነጣጠረው ታጣቂዎቹ እንደ መሰብሰቢያና ምሽግ ይጠቀሙበት በነበረው ስፍራ ላይ ሲሆን በታጣቂዎቹ የሚፈጠረውን ስጋት ለማስወገድ ያለመ ነበር። በዚህ የአየር ድብደባ የቡድኑ ከፍተኛ አመራሮችን ጨምሮ ቢያንስ አስራ ሁለት የአልሸባብ ታጣቂዎችን መገደላቸውን ሚኒስቴሩ ገልጾ በጥቃቱ ወቅት በሰላማዊ ሰዎች ላይ ምንም አይነት ጉዳት እንዳልደረሰ አክሎ አረጋግጠዋል። ይሁን እንጂ ከጥቃቱ በኋላ የአዳን ያባል ከተማ ትክክለኛ ቁጥጥር በማን እጅ እንደሚገኝ ከመንግስት በኩል የተሰጠ ግልጽ መረጃ የለም። የአልሸባብን ቀደም ሲል የነበረውን የቁጥጥር ይገባኛል ጥያቄ ተከትሎ የተፈጸመውን ይህ ጥቃት ከተማዋን ሙሉ በሙሉ ከመንግስት ቁጥጥር ስር አውሏት እንደሆነ አልተገለጸም። አዳን ያባል ከዋና ከተማዋ በስተ ሰሜን የምትገኝና በአካባቢው ለሚደረጉ ወታደራዊ እንቅስቃሴዎች ከፍተኛ ስልታው ፋይዳ ያላት ከተማ ናት። ከተማዋ ሶማሊያውያን አቆጣጠር በ2016 በአልሸባብ ቁጥጥር ስር ከዋለች በኋላ የሶማሊያ ፌዴራላዊ መንግስት ጦር በ2022 በተካሄደ መጠነ ሰፊ ዘመቻ መልሶ መቆጣጠሩ ይታወሳል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድም ባለፈው ወር ከተማዋን በመጎብኘት የጦር አዛዦችን በማግኘት አካባቢው ታጣቂዎችን ለመዋጋት ያለውን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ነበር። አልሸባብ በአፍሪካ ቀንድ ውስጥ ከሚንቀሳቀሱ እጅግ አደገኛ ከሆኑ እስላማዊ ታጣቂ ቡድኖች አንዱ ሲሆን የሶማሊያ ፌዴራላዊ መንግስትን በኃይል አስወግዶ የራሱን ጥብቅ እስላማዊ አስተዳደር ለመመስረት ላለፉት ሁለት አስርት ዓመታት ገደማ ደም አፍሳሽ ውጊያ ሲያካሂድ ቆይተዋል። ቡድኑ በደቡብና መካከለኛው ሶማሊያ ሰፊ ገጠራማ አካባቢዎችን የሚቆጣጠር ሲሆን በተደጋጋሚ በመንግስት ተቋማት በጸጥታ ኃይሎችና በሰላማዊ ዜጎች ላይ አውዳሚ ጥቃቶችን ይፈጽማል። በተለይም ባለፈው ወር በፕሬዝዳንት ሐሰን ሼክ መሀመድ አጃቢ ተሽከርካሪዎች ላይ ያነጣጠረው ጥቃትና እንደ አዳን ያባል ከተማ ያሉ ቁልፍ ከተሞችን ለመቆጣጠር የሚያደርገው ምኮራም ቡድኑ እንደገና የማንሰራራት አቅም እያሳየ ነው የሚል ስጋት እንዳለም ተገልጿል። የሶማሊያ መንግስት በበኩሉ ቡድኑ በእጅጉ ተዳክመዋል የሚል አቋም ያለው ሲሆን ፕሬዚዳንት መሐመድም አልፎ አልፎ በጦር ግንባር የሚከሰቱ ሽንፈቶችና የታጣቂዎች ግስጋሴዎች የሚጠበቁ ክስተቶች መሆናቸውን በመግለጽ በመጨረሻ ታጣቂውን ቡድን ለማሸነፍ ቁርጠኛ መሆናቸውን አስታውቀዋል። ይህ በእንዲህ እንዳለ የብሔራዊ ጦር ኃይሎች ሐሙስ ዕለት በደቡብ ምዕራብ ሶማሊያ በምትገኘው በአይደዋ ከተማ አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ለማድረስ የሞከሩ ቢያንስ ሰላሳ አምስት የአልሸባብ ተዋጊዎችን መግደላቸውን የማስታወቂያ ሚኒስቴሩ ይፋ አድርገዋል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።